ጤና ይስጥልኝ ተመልካቾቻችን፣ ይህ የግብርና ቢዝነስ ቲዩብ ነው። አዘጋጅና አቅራቢ እንደተለመደው ካሳሁን መሸሻ ነኝ። በዛሬው ዝግጅቴ ይዤ የቀረብኩት ዝግጅት ቢኖር ምንድን ነው ቀደም ብለው በለቀኳቸው ቪዲዮዎች ላይ ግንዛቤ እንዳገኛችሁበት የሚያሳይ ፊድባክ ያው አግኝቼበታለሁ። ስለዚህ እዛ ላይ የተነሱ አንዳንድ ጥቆማዎች በስልክ ብዙዎች ከተለያየ ኢትዮጵያ ምናልባትም ባልገመትኩት እና ባልጠበቅኩት ከትግራይ ጀምሮ እስከ ደቡብ ባለው አብዛኛው በአገሪቷ ክፍል ማለት ነው፣ የስልክ ጥሪ ደርሶኛል። አመሰግናለው። እንግዲህ ከዛ እንደምረዳው በደንብ ቢሰራበት እና በዝግጅት በደንብ ተዘጋጅተን ባለሙያዎች እንደዚህ ብናደርስ ብዙ ሰው ተጠቃሚ የምናደርግ መሆኑን መገዘብ ችያለሁ። እንግዲህ ከዚሁም ጋር በተያያዘ የተነሱ ጥያቄዎች አሉ። ብዙ ጥያቄዎች አሉ። ዛሬ እነሱ ላይ አንዳንድ ማብራሪያዎችን እንሰጣለሁ። ተከታትላችሁ ምናልባት ጥያቄዎቻችሁን አድሬስ ለማድረግ የሚችለውን አከል ጥረት አደርጋለሁ። ከዛ ላይ ባለ ደግሞ በስልክም እየተደዋወል መጠያየቅ እና ፈርዘር ደግሞ መረዳዳት የምንችልበት እድል አለ ማለት ነው። እንግዲህ ከአንዱ ከቅርቡ ከተጠየቀው ጥያቄ ስነሳ አንደኛው ምንድን ነው፣ ቀፎ ዝግጅትን በተመለከተ ነው። የቀፎ ዝግጅት ማለት እንግዲህ በሶስት ቀፎዎች ነው ብያቸዋለሁ። ንብ እርባታ ኢትዮጵያ ላይ የሚካሄደው ባህላዊ፣ በሽግግርና በዘመናዊ ነው። ከነዚህ ውስጥ እንግዲህ በአብዛኛው የባህላዊ ቀፎ በእኛ አካባቢ አለ። አሁንም ጥያቄ ያለው ምንድን ነው፣ መጠኑ ላይ ነው። መጠኑ አንድ ሜትር ከሃያ ቢሆን ጥሩ ነው ብያለው። አንድ ሜትር ከሃያ ቢሆን ጥሩ ነው ማደኛ ቀፎ ከሆነ ደግሞ 65-70 ሴንቲሜትር ቢሆን ጥሩ ነው። ወይም ከ60 እስከ ሰባ ባለው ሴንቲሜትር ቢሆን ንቦች ቶሎ ቶሎ የመግባትና የመምረጥ ይኖራል ማለት ነው። እንግዲህ ዝግጅቱን ቀደም ባለው ቪዲዮ ለግቅ ያለው እዛ ላይ መከታተል ትችላላችሁ። በአሁኑ ግን ምንድን ነው የሽግግርና የዘመናዊ ቀፎ ትንሽ በባለሙያ ደረጃ ሊሰራ የሚችል ነው። በተለይ በጣውላ የሚሰሩት ከሆኑ ማለት ነው። ነገር ግን የሽግግር ቀፎን ከርብራ መስራት ይቻላል። እሱን ቀጣይ ቪዲዮ ኦልሬዲ ይዘጋጅና እለቅላቸዋለሁ ማለት ነው። በዛ አማካኝነት ስፔሲፊኬሽን ሰጣለሁ፣ መስራት ትችላላችሁ። ሌላው ለምሳሌ ከትግራይ ከሰቆጣ አካባቢ እንዲሁም ከደቡብ ከጉራጌ ከተለያየ ከወላይታ የጠይቃችኋላችሁ የሽግርና የዘመናዊ ቀፎ ሲሰራ ምናልባት አሁን ላይ ዋጋው ከቦታ ቦታ ይለያያል። ብዙ ጊዜ ለምሳሌ አዲስ አበባ ላይ የሚሰራለ፣ ሻሸመን የሚሰራ፣ በሌላም አካባቢ መስጠት ይቻላል። ስለዚህ አሁን ሰቆጣ ላይ ያለው አንድ የኔ ተከታታይ እንደጠየቀኝ ከሆነ እዛ አካባቢ ላይ ቅፎ የለም። ከአዲስ አበባ ለመጫን እጅግ በጣም ርቀት ላይ ያለ ነው። ስለዚህ በጣም አስቸጋሪ ነው። ብዙ ኮስት አደርጋላችሁ። ስለዚህ መሆን ያለበት ምንድን ነው? እዛው አካባቢ ላይ ያለ አናጺ ወይም የጣውላ ቤት ያላቸው ይሚን አናጺ የቤት ዕቃ የሚሰሩ አሉ። እነዚህ አልጋ፣ ጠረጴዛ ምን የሚሰሩ እነሱ ሊሰሩት ይችላሉ። ስለዚህ እዛ ተነጋግሮ ማሰራቱ ይሻላል ማለት ነው። ምናልባት የማይገኘው ሽቦ ነው። ሽቦውን በቀጥታ ከአዲስ አበባ ማግኘት ይቻላል። የጋልቫናይዝድ ሽቦ ለየት ያለ ነው። በስታንዳርዱም ከሰው ጋር ከምግብ ጋር የሚናያይ ስለሆነ ስታንዳርድ ሽቦ ነው መሆን ያለበት ሽቦ ማለት ነው። ፍሬም ዋየር ተብሎ ለብቻ ራሱን የቻለ ሽቦ አለው። ስለዚህ ያንን አድራሻ የሚፈልጉ ካሉ መንገር እችላለሁ ማለት ነው። ስለዚህ በዚህ መልኩ ማዘጋጀቱ ቀለል ይላል። አለበለዚያ ግን ኢንቨስትመንት ኮስታቸው የመጀመሪያው የወረት ካፒታላችሁን በጣም ይበላባችሁና አስር ቀፎ ለምሳሌ አስር መቶ ሺህ ብር ማለት ነው ምናልባትም ሀያ ቀፎ ሊገዛላችሁ የሚችለው ማለት ነው። ሌላው የተጠየቀው ስለዚህ በዚህ መልኩ ሶልቭ ማድረግ እንችላለን። ሌላው የተጠየቀው ምንድነው ማጨሻና አልባሳት ወይም ሌላ ቁሳቁስ የምናገኝበት ብሎ እንዲሁም ማጣሪያና ስም ማተሚያን ጨምሮ እየተጠየቀ አለ እሱም አዲስ አበባ ነው በብዛት የሚገኘው ስለዚህ እሱም አድራሻው አለ የምትፈልጉ በስልክ ጠይቁኝ ሰምንም ጨምሮ ማለት ሰምንም ጨምሮ አድራሻ ሰጣችኋለሁ ማለት ነው ስለዚህ በዚህ መልኩ በተለይ አልባሳት ሳትይዙ ንባት ጀምሩ፣ ጥሩ ነው። ከዛ ውጪ የፀረ አረም ምናልባት አሁን አንዱ ችግር የሆነ ከመጣው ፀረ አረም የሚል ነው። ገጠሩ ላይ ያለው ፀረ አረም እንግዲህ በሀገራችን ላይ በአጠቃቀም ደረጃ በሕግ ደረጃ ቢኖርም ተፈፃሚነት ላይ ግን ክፍተት አለ። ስለዚህ ያም ማድረግ የሚቻለው ምንድነው በጣም ከአካባቢው ጋር በመግባባት በጣም በጠዋት ወይም ደግሞ በጣም ከአስር ሰዓት በኋላ ንቦች ሲገቡ ከአስር ሰዓት በኋላ እንዲረጩ ማድረግ ነው። ቀን እንዳይረጩ ማድረግ በተቻለ መጠን በመግባባት መፍታት ይጠበቅብናል። አለበለዛ ግን ሌላ መፍትሄ የለም። ሌላው ደግሞ ምንድነው ምግብ ማቅረብ በዛ ሰዓት ለንቦቻችን በተወሰነ መልኩ አብዛኛው ንብ እንዲሉ አሁን ንቡን ብቻ ሳይሆን ንቦቹ መርዞን ይዘው ይመጡና እጩን ነው የሚገልባቸው። ስለዚህ አብዛኛው ንብ ውጤታማ አይሆንም ብዙ ቦታ ላይ ማለት ነው። ስለዚህ ያንን በመግባባት በዚህ መልኩ መፍታት ነው። ፀረ አረምን ችግር እንጂ አትረጭም ማለት አንችልም። ረጭ አለው ይላል። ስለዚህ ወደ ማታ እንዲረጭ ማድረግ ይጠበቅብናል ማለት ነው። ሌላ ምንድን ነው፣ ንብን የሚመገቡ ወፎች አሉ፣ አዳኞች ማለት ነው። እነዛን እንግዲህ ካለ የልምድ አንጻር በሁለት ነገር ነው። ዘመናዊ ቀፎ የሚሆን የሽግግር ቀፎ ጥቁር ነገር ይጠላሉ ተብሎ ስለሚታመን ጥቁር ሻሽ በግራና በቀኝ ቀፎ ላይ መሰካት ነው የሚለው አብዛኛው ቦታ ላይ ያየሁት ጽሁፍ ማለት ነው። ስለዚህ ብዙ ቦታ ላይ የሚነገረው ጥቁር ነገር ይጠላሉ ነው። ነገር ግን እነሱ የሚይዙት ንቡ ሲሄድ ሳይሆን ሲመለስ ነው። ሲሄድ በጣም ፈጣን ነው ንቡ ሸክም የለበትም። ሲመለስ አድሮ ሊሆን ይችላል። ሁለተኛ ደግሞ በጣም ደክሞ በጣም ብዙ ተሰቃይቶ ስለሚመጣ ቀስ ብሎ ክብደት ይዞ ተሸክሟል። ስለዚህ በመውረድ ላይ ያለ ሰ ላጥ ላጥ ላጥ እያደረጉ ይበላሉ። እንግዲህ ጥናት አንድ ኢትዮጵያ ውስጥ የተጠና ጥናት እንደሚያሳየው ከሁለት መቶ በላይ በቀን እንደምትበላ ነው አንድ ንብ አንድ ንብ አዳኝ ወፍ ማለት ነው። ስለዚህ መፍትሄው ምንድን ነው? ወንጭፍ አዘጋጅቶ የደቀቀ ድንጋይ ወይም የደቀቀ አፈር፣ የደቀቀ ሲባል ጠጠር ጠጠር የሆነ በብዛት አድርጎ ወንጭፉ ላይ መርጨት ማሰላቸት። እንግዲህ ያ ድንጋይ ደቀቅ ያለ በጣም የደቀቀ 25 ቢሆን ከ25ቱ አንዱ ሊመታት ይችላል። ስለዚህ ስለሚያሰቃያቸው ይሰላቸውና ከዛ ቦታ እንዲጠፉ ይደረጋል። ሁለተኛ የሚያድሩበት አካባቢ አፈር ውስጥ ነው። ተራራ ቦራማ አፈር ካለ እዛ አካባቢ ላይ፣ እዛ አካባቢ ነው ያን መናድ ማበላሸት ወይም ደግሞ እዛ ኬሚካል አድርጎ እነሱን የመቀነስ ስራ መስራት ነው የምመክረው ማለት ነው። ሌላው ስልጠና ስልጠና እንግዲህ እኔ ሆቢ ነው ስልጠና መስጠት። በጣም እንግዲህ በጣም የማሳመን ችሎታ አለኝ፣ ኮሚኒኬት የማድረግ ችሎታ አለኝ እና በብዙ በህይወቴ እንደውም እንደ ስልጠና ምረካበት የለም። ምክንያቱም ደረቅ ነገር ሰጥቼ ምንም የሌለው ነገር አሰልጥኜ መጨረሻ ላይ ማር ሆኖ ሲመጣ ሰው ሲለወጥ ሳይ በጣም ደስ ይለኛል። ነገር ግን እዚህ ላይ ያለው ምንድነው የተሰባሰበ አንድ አካባቢ የሆነ ካለ ስልጠና መስጠት እችላለሁ። እኔ ማቴሪያሉ ኤቭሪቲንግ አለኝ ልምዱም አለኝ ችግር የለብኝም። ስለዚህ ለአንድ አንድ ሰው ግን መስጠት አንደኛ ኮስቲ ነው፣ ሁለተኛ ደግሞ ካለው ሁኔታ አዋጭ አይደለም፣ አድካሚ ነው። ስለዚህ አንድ አካባቢ ያላችሁ ይቻላል፣ ማሰልጠን እችላለሁ። ከዛ ውጭ ግን በተለይ አካባቢያችሁ ላይ ያሉ ኤንጂዎች ካሉ ማሰልጠን እችላለሁ እኔ ያለምንም። እና በዚህ ላይም በብዙ የምስክር ወረቀት አለኝ የድጋፍ ድብዳቤም ኤቭሪቲንግ አለኝ እያንዳንዱ ቦታ ላይ በጣም በብዙ ስልጠና ሰጥቼ አብዛኛውን የሰለጠንኳቸው ከሰማንያ አምስትና ዘጠና ፐርሰንት በላይ ውጤታማ ሆነውልኛል በአብዛኛው በአማካይ በማድርገው ዳይሬክት ኢን ዳይሬክት ፎሎው አፕ ማለት ነው። ስለዚህ እሱ ማድረግ ይችላለው። ሌላው ሰም ማተም ነው። ሰም ማተም እንግዲህ በጣም ትንሽ ዝም ብሎ ማንም ሰው መስራት አይችልም። ለጊዜው የተወሰነ ነገር ያስፈልጋል። ስለዚህ ያለ መስራት በመጀመሪያ ሰሙን ማዘጋጀት ነው። ሁለተኛ ሰም ሲባል ምናልባት እንዳትሸወዱ ገጋና ሰምን መለየት ያስፈልጋል። ሰም ማለት ምናልባት ከየጠጅ ቤት ከየአካባቢው ተለቃቅሞ እንደገና ተሰርቶ ፕሮሰስ ተደርጎ ፋይናሊ በሞልድ ተደርጎ የሚሸጥ ነው። አዲስ አበባ አካባቢ ላይ በብዛት አለ። ስለዚህ ዋጋውን በጣም ውድ ነው። በአሁኑ ሰዓት ከስምንት መቶ እስከ አንድ ሺህ ብር አካባቢ በኪሎግራም ማለት ነው። ስለዚህ በጣም ውድ ነው። ስለዚህ አካባቢ ላይ ጠጅ ቤት ካለ በብዛት ያለበት ለምሳሌ ሰሜኑ ክፍል በብዛት አለ። ደቡብም እንደዛው ነው። አዘጋጅታችሁም ሰሞኑን ለማዕከላዊ ገበያ ማቅረብ ይቻላል። እንዴት ነው ቀጣይ ላይ አንድ ቪዲዮ በዛ ማጣራት መስራት ፈልጋለሁ። ስለዚህ እዛ ላይ ታገኛላችሁ። ለጊዜው ግን በአሁኑ ሰዓት የሚያስፈልጋችሁ እርጀንት ብላችሁ የጠየቃችሁ ይችላላችሁ። አንደኛ ሰሙን ማዘጋጀት ነው። ሁለተኛ አንድ ሰም አንድ ኪሎ ግራም ሰም እስከ ሰባት እንጀራ ይወጣዋል። እስከ ሰባት እንጀራ፣ ሰባት ሙሉ እንጀራ ሲወጣው በሁለት እንከፍለዋለን። አስራ አራት ሙሉ እንጀራ አንሰጥም። ሰሙ ውድ ስለሆነ የሚመከረው ሙሉ ብንሰጠው ጥሩ ነው ለንቡ ነገር ግን ለዘመናዊ ቀፎ ብቻ ነው የሚጠቅመው። ነገር ግን ግማሽ እየከፈል ከሁለት እየከፈል በሰሙ በፍሬሙ ቅርጽ እየሰራን እናዘጋጃለን። ቀደም ያለ ትራንስፈሪንግ ላይ ያረኩትን ቪዲዮ ተመለሱና ቼክ አድርጉ ለነገሩ። አሁን ግን ሁለት ነገር ሶስት ነገር ያስፈልገናል። አንደኛ ሰም ያስፈልገናል ሁለተኛ ሶሉሽን ወይም ደግሞ ማሰሻ ያስፈልገናል። ሶስተኛ ንጹህ ውሃ ያስፈልገናል ማለት ነው። እነዚህም በሶስት እቃ እናስቀምጣለን። ሰሙን በመጀመሪያ እንከሰክሳለን። በጣም መሬት ላይ ሳይሆን ጆንያ ላይ ወይም ደግሞ የሆነ ወረቀት ሸራ ላይ ሊሆን ይችላል። ከከሰከስነው በኋላ ትንሽ ውሃ ጠብ አድርገን ብረድስቱ ላይ እንጨምራለን። በአንድ ጊዜ ብዙ ሰማ አንጨምርም። ልንጋግር የምንችለውን ግማሹ ነው የምንጨምረው። ከዛ ልክ ቀጣይ ሲቀዘቅዝ ደግሞ እንደገና እየቀየጥን እየቀየጥን ነው። አንድ ጊዜ ካፈላ ነው ደጋግመን ይረጋል። ስለምናፈላው አንደኛ ከለሩን ይለቃል፣ ሁለተኛ ሽታውን ያጣል። ቶሎ ቶሎ ሰዓት ላይ ሲመላለስ ስን አያይዝም። እሳቱ በጣም መብዛት የለበትም። ተቀጣጣይ ነው። ሰም ማለት እንደ ቤንዚን ነው፣ በጣም ነው የሚቃጠለው። አደጋ ላይ ያስከትል ይችላል። ስለዚህ ምን ማድረግ አለብን? በተወሰነ መልኩ እሳቱን ቀነስ አድርገን፣ ቀስ ብሎ እንዲፈላ እናደርጋለን። ሙሉ በሙሉ ከሟሟና ካለቀ በኋላ እያማሰል ነው በማንኪያ አይ ሚን በጭልፋ ከዛም እናደርጋለን መንጋግራለን ማለት ነው። ስለዚህ ይሄ የፋይናል ፕሮሰሱ ነው። ነገር ግን ሶሉሽኑ እንዴት ይዘጋጃል? ማሰሻው እንዴት ይዘጋጃለን የሚባለው፣ አንደኛ አልኮል እናዘጋጃለን። አልኮላችን 70 ፐርሰንት ነው እላው ላይ 70 ፐርሰንት፣ ያው ፋርማሲ ስትሄዱ ይነግሯቸዋል። 70 ፐርሰንት አልኮል ነው የምንጠቀመው። ሁለተኛ ደግሞ ኦሞ ኦሞ ብቻ ሮል ኦሞ ቢሆን ጥሩ ነው። ከከለር አንጻር ብዙ ቦታ ላይ አይሚን ከሽታው አንጻር ሮል ነው። ካልሆነ ግን ያገኘ ነው መጠቀም እንገደዳለን ማለት ነው። ስለዚህ የመጀመሪያ አንድ የማስታጠቢያ ሳፋ ትንሿን ሳፋ እንጠቀማለን እሷ ላይ አንድ ሊትር ውሃ እናደርግ፣ አንድ ጆግ በጆግ እጅ ማስታጠፊያ አንድ ሊትር ማለት ነው እናዘጋጃለን። ለአንድ ሊትር የምናዘጋጀው የክብሪት ቀፎ ታዘጋጃላችሁ። ልክ የክብሪት ቀፎ እንጨቱን ከውስጥ አውጥታችሁ ከስር ያለችው ሳጥኗ አለች፣ በእሷ አፏ ድረስ አንድ ኦሞ ታደርጉበታላችሁ ማለት ነው። አንድ ኦሞ ከዛ አልኮል በክዳኑ በአልኮሏ በሃይላንዷ ክዳን አንድ እናደርጋለን ማለት ነው አንድ እናደርጋለን ማለት ነው። ስለዚህ ያንን በደንብ እናዋሃድና ዱቄቱን የኦሞ ዱቄት በደንብ መዋሃዱን እናያለን። በደንብ አረፋ ወጥቶ በደንብ በደንብ ምንም አይነት ዱቄት መታየት የለበትም። እሱን ካበቃም በኋላ አረፋውን ከላውን ገፍና እናዘጋጃለን ማለት ነው። ከዛ በኋላ ይህን ከሰራም በኋላ የሰማ አተሚያችን ምን እናደርጋለን? እናቀርባለን። ጠረጴዛ ያስፈልገናል። ጠረጴዛ ላይ እናዘጋጃለን። ቢላ ያስፈልገናል ጭልፋ ያስፈልገናል፣ ብርድ ድስት ያስፈልገናል። እነዚህን ነገሮች ካዘጋጀን በኋላ ጨማምረን ፈልቶ ሲወጣ ዘንበል አድርገን ከአንድ በኩል ድርድስቱን ከመቀመጫው በኩል እናጎርሰው ሆነ፣ ዘንበል ይላል። ይህ ማለት ብዙ ጊዜ ሰሙ ቆሻሻ ስላለው ሰም በባህሪው ቆሻሻውን እንትኑ ቀላል ነው እና ደረጃ ቀላል ስለሆነ እሱ ከላይ ሲንሳፈፍ ቆሻሻ ነገሩ ከስር ስለዚህ ከላይ ቀስ እያልን እየቀዳን የምንጋገረው በጭልፋ ወይም ሌላ ነገር መጋገር ይቻላል ልምድ ያለው በጭልፋ ይጋግራል ካልቻልን ግን እዛ ቦታ ላይ መጋገሪያ ኩባያ ካለ በኩባያ አድርገን መጋገር እንችላለን ከዛ ሚዴት ላይ እንደጋገር እንትኑ ካሰስን በኋላ መጀመሪያ እናሰሳለን በደንብ ካሰስን በዛ ባዘጋጀነው ሶሉሽን እናሰስና ሶሉሽኑ መልሰን እዛው ነው የምናደርገው አንደፋው ከዛ ካረግን በኋላ ሰሙና መተን እንጋግራለን ሙሉውን ቶሎ በፈጣን ሆነን በደንብ ካዳረስነው በኋላ እንከርነውና እንጫነዋለን። ከተጫነ በኋላ የተረፈውን ሰም በዳርና ዳር የሚሄደውን ሰም መልሰን ሰሙ ላይ እናደርጋለን። ከዛ ካጠነፈፍን በኋላ ከላይ በሰሙ መጋገሪያው ጀርባ ላይ ውሃ፣ ቀዝቃዛ ውሃ እናዘጋጃለን። ያልኳቸው እንደፋለን። ያ ማለት ቶሎ እንዲቀዘቀዘና እንዲወጣ ያን ካረግን በኋላ ውሃውን መልሰን ወደ ውሃው ቦታ ደግፍተን በቢላ ዙሪያውን እንቀፋለን። ትርፍ የሆነውን ማለት ነው እናወጣና ለብቻ እናስቀምጣለን። ከዛ በኋላ በአንድ እጃችን ሰሙን በጥፍራችን ወደታች እያያዝን ወደታች እያያዝን እንጀራዊ መያዣውን ይዘን ወደ ላይ እናነሳለን ማለት ነው። ስናነሳ ሰሙታች እንጀራው ይቀራል። እንትኑ እንደ አክምባሉ አይነት ነው የሚሆነው። እንግዲህ ያው የተያዘ ስለሆነ ነው፣ ብረት ስለሆነ እንጂ የዛት ያ አክምባሉ እንደምጣድ አድርጎት። ስለዚህ በዛ ወደ ላይ ማንሳት ከዛ ወደ ላይ የሚነሳበት እድል አለ። ግን ቀስ ብለን እንዳይለጠትብን እንዳይለጠጥብ እንትን ማለት ነው። አክሲደንታሊ ወይም ደሞ ማዘ ቻንስ ሊይዝብን ይችላል። ሊይዝብን ቶሎ ሳናጸዳው ቀርተን ሰሙ እዛ አካባቢ ለቆሻሻ ሆኖ እንዲከያዘ ማድረግ ያለብን ምንድነው በማንቆርቆሪያው ውሃ አፍልተን በደንብ ሲፍለቀለቅ ለው እናደርጋለን። ስናደርግ ሰሚያው ቀላጭ ነው ይጠፋል። በዚህ መልኩ አይሜን ይለቃል። ከዛ በኋላ ቀጣይ አቀዝቅዘን መጋገር እንችላለን። በዚህ መልኩ ሶሉሽኑም እኔ ለአንድ ነው ያልኩ ለሁለ ማዘጋጀት ትችላላችሁ። እንጀራውን እንደምንጋግረው እንጀራ መጠከዛ ለድረባ ሊሆን ይችላል፣ ለማዛወሪያ ሊሆን ይችላል። በዚህ መልኩ መጨረስና ሰርተን ካዘጋጀን በኋላ ማታ ለማዛወር የሚሆን ለመደረብ የሚሆን መጠቀም የምንችልበት እድል ይኖራል ማለት ነው። እንግዲህ ከሞላ ጎደል ጥያቄዎቻችሁ እነዚህ ናቸው። ሌላው እንግዲህ የቀፎ ሼድና እና ሃይቭ ስታንድ መቆሚያ አሰራርን በተመለከተ ቀጣይ በቪዲዮ ሰራለሁ እዛው ድረስ